በስማአብ ወወልዶ መንፈስ ቅዱስ ዱ አምላስራሰዱሱ ለሰኔ በዛለተዝካረ በአሉ ለመልአክ ክቡር ገብርኤል ሊቀመላይክት ቅዳሴ ቤተክርስቲያኑ በደብረን የቅለወን በገዳመ ፍዩም አንድ አምላክ በሆነ በአ በወልዶ መንፈስ ቅዱስ ስም ሰኒ6 በዚች ቀን የከበረ የመላይክት አለቃዬ ገብርኤል በአሉ ነው። እንዲሁም እንዲሁምየቅልወን በሚባል አገር በፍዩም ገዳም ቤተክርስቲያኑ የተከበረችበት ነው። በውስጧም ከቤተክርስቲያኗ ከቤተ ክርስቲያኗ የጣራ እንጨት ብዙ ተአምር ይገለጽ ነበር። ጽጋብ በሚሆንባት በዚያች ዓመት ውሃ ይንጠፈጠፋል፣ ረሃብ ከሆነ ግን ላብ እንኳ አይታይም ነበር። የዚህ የከበረ የመላእክት አለቃ ገብርኤል ተአምራቶቹ ብዙዎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን፣ ረዴቱም ከእኛ ጋር ትሁን ለዘለዓለሙ አሜን። ሰላም ለቅዳሴ ቤተ ከገብርኤል ኪሩብ በደብረን የቅልወን ዛቲ እንተ ተሐንጸት በጥበብ ለለቅዳሴ ሀታዊ እጸ ተድባብ በብዙህ ነጠብጣብ ይተአምር ጽጋብ ወበሀፍ ንስቲት ይትፈለጥ ረሃብ ወበዛቲ ለ ተዝካረ ረፍቱ ለአብይ ነቢይ ወመስፍን ኢያሱ ወልደ ነዌ ረድኡ ለሙሴ ሊቀ ነቢያት። በዚህችም ቀን የታላቁ ነቢይና መስፍን የነቢያት አለቃ የሙሴ ደቀ መዝሙር የነዌ ልጅ የኢያሱ የረፍቱ መታሰቢያ ነው። ይህም ከታናሽነቱ ጀምሮ ለሙሴ አንገቱን ዝቅ አድርጎ የሚታዘዝ ፍጹም ትሁት ሆነ። ስለዚህም በሙሴ ላይ ያደረ መንፈስ ቅዱስ አደረበት። ነቢዩ ሙሴም ካረፈ በኋላ በእግዚአብሔር ትእዛዝ የእስራኤልን ሕዝብ ተረከባቸው። እግዚአብሔርም እያሱን እንዲህ አለው፣ ከሙሴ ጋር እንደኖርኩ ከአንተም ጋር እኖራለሁ። ጽና በርታ። ለባለሟሌ ሙሴ ያዘዝሁትን ሕጌን ጠብቅ፣ ከእርሱም ፈቀቃት በል። ሕጉንም ትጠብቀውና በእሱም ትጸና ዘንድ በውስጡም የተጻፈውን ታደርገው ዘንድ በቀንም በሌሊትም አንደበትህ ማንበብን አያቋርጥ። የኢያሱም ልቡ ጸና። ሰላዮችንም ወደ ኢያሪኮ ላከ። ሀገሪቱንም አይተው ሲመለሱ የኢያሪኮ ሰዎች አዩቸው። ሰላዮችም እንደሆኑ አውቀው ተከተሏቸው። እነርሱም ረሃብ ረአብ በሚሏት አመንዝራ ሴት ዘንድ ተሸሸጉ። እርሷም ሰወረቻቸው። እነርሱም በሚመጡ ጊዜ ከቤተሰቦቿና ከዘመዶቿ ጋር እንደሚያድኗት ቃል ገቡላት። ወደ አምሸኘቻቸው። ከዚህም በኋላ ኢያሱ ህዝቡን ሁሉ የዮርዳኖስን ወንዝ አሻገረ። ካይናቱ የእግዚአብሔርን ታቦተ ሕግ ተሸክመው በዮርዳኖስ ወንዝ መካከል ቁመው የእስራኤል ሕዝብ ሁሉ እንደሚሻገሩ እስኪሻገሩ ድረስ የወንዙን ውሃ እግዚአብሔር እንደ ግድግዳ አቁሞት ነበርና። ከዚህም በኋላ ደግሞ በግንብ የተከበበች ኢያሪኮን ሰባት ቀን ዞራት። ከእርሱም ጋር የልዑል የታቦተ ህጉ ነበረች። ቅጽሮቿንም አፈረሰ። በውስጧም የሚኖሩ አሕዛብን ሁሉ ከንጉሷ ጋር ገደለ፣ ሁሉንም አጠፋቸው። አሕዛብ ሁሉ የእስራኤልን ልጆች ፈሯቸው። ከመፍራታቸውም ጽናት የተነሳ የገባውን ሰዎች ተንኮል አደረጉ። ስንቃቸውን ሰንቀውና አዘጋጅተው መጡ። አሮጌ አቁማዶቻቸውን ያረጁና የተቀደዱ የተጠቀሙም የወይን ረዋቶችን በትከሻቸው ተሸከሙ። ጫማቸውም ያረጀና የተተበተበ ነበር። ልብሳቸውም በላያቸው ያረጀ ነበር። ለስንቅም የያዙት እንጀራ የደረቀና የሻገተ ነበር። ወደ ኢያሱና ወደ እስራኤል ወደ ገልገላ መጥተው እኛ ከሩቅ አገር መጥተናል፣ አሁንም ለእኛ ማሉልን አሏቸው። የእስራኤልም ልጆች ኤዮያውያንን ከእናንተ ጋር እንዴት መሀላን እንማማላለን? አሁንም በአቅራቢያችን ትኖሩ እንደሆነ ተጠንቀቁ አሏቸው። እያሱንም ከኛ ከሩቅ አገር የመጣን ባሮችህ ነን አሉት። እርሱም ከወዴት ናችሁ? ከወዴት ሳገር መጣችሁ? አላቸው። እነርሱም እኛ ባሮችህ በፈጣሪህ በእግዚአብሔር ስም እጅግ ከራቀ ሀገር መጣን። በግብፃውያን ያደረገውን ሁሉ በዮርዳኖስ ማዶ በሚኖሩ በሁለቱ በአሞሬዎን ነገስታትም ያደረገውን ሁሉ ሰምተን መጥተናል አሉት። የሀገራችን ሰዎች ሁሉና አለቆቻችን ለመንገድ ስንቅ ያዙ፣ ተቀበሏቸውም ዘንድ ሂዱ፣ እኛ ባሮቻችሁ ነን፣ አሁንም ለእኛ ማሉልን በሏቸው አሉን። እነሆ ወደ እናንተ እንመጣ ዘንድ ከቤታችን በወጣንበት ቀን ይህ እንጀራችን ትኩስ ነበር፣ አሁን ግን ሻግቷል ደርቋለም። ይህን የወይን ረዋት አዲስ ሳለመላንበት፣ አሁን ግን ተራቁቷል አርጅቶም ተቀድቷል ተቀዷል መንገዳችን እጅግ የራቀ ነውና ይህም ልብሳችን ይህም ጫማችን አርጅቷል አሏቸው። መኳንንቱም ስንቃቸውን ተቀበለው አዩ የእግዚአብሔርንም ቃል አልጠየቁም። እያሱም ከእነርሱ ጋር ሰላምን አደረገ፣ ሊያድናቸውም ከእነርሱ ጋር ቃል ኪዳን አደረገ። የህዝቡም ማለቆች ማሉላቸው። ከሦስት ቀንም በኋላ እስራኤል ከቅርብ እንደሆኑ ሰሙ። ኢያሱም በቅርብ እንደሆኑ በሰማ ጊዜ በሽንገላ ዓለምን ወደኛ በጣችሁ፣ አሁንም ለእግዚአብሔር ቤትና ለእኛ ባሮች ትሆናላችሁ አላቸው። የአሞሬዎን ነገሥታትም የገባውን ሰዎች ሄደው ለእስራኤልና ለኢያሱ እንደተገዙ በሰሙ ጊዜ እነዚህ አምስቱ የኢየሩሳሌም ንጉስ፣ የኬብሮን ንጉስ፣ የኢያሪሞት ንጉስ፣ የለኪሶ ንጉስ፣ የአዶላም ንጉስ ተሰብስበው ዘመቱ። መጥተውም ገባውንን ከበቧት ሊዋጉም ጀመሩ። የገባዖን ሰዎችም በገልገላ ውስጥ ወደ እስራኤል ሰፈር ወደ ኢያሱ ልከው ባሮችህን ለመርዳት እጅህ አትስነፍ፣ ከተራሮች ላይ የሚኖሩ የአሞሬዎን ነገሥታት ሁሉ ተሰብስበውብናልና ወደ እኛ መጥተህ ርዳ፣ እንፈጥነህ አድነንም አሉ። ኢያሱም ከገልገላ ወጣ፣ ሰልፈኞችም የሆኑ ሕዝብ ሁሉ ከእርሱ ጋር ነበሩ። እግዚአብሔርም እያሱን አለው በእጅህ እጥላቸዋለሁና በፊታችሁም አንድ ስንኳ የሚቀር የለምና አትፍሯቸው፣ አለው። ኢያሱም ሲገሰግስ አድሮ ድንገት በሌሊት ደረሰባቸው። እግዚአብሔርም ከእስራኤል ፊት የተነሳ አስደነገጣቸው። ኢያሱም ብርቱ ጥፋትን አጠፋቸው። ከእነርሱም ወደ ቢቶሮን ቁልቁለት በሸሹትም እግዚአብሔር የበረድ ድንጋይ ከሰማይ አውርዶ ጨረሳቸው። የእስራኤል ልጆች በጦራቸውም ከገደሏቸው በደንጊያ በረዶ የሞቱ የበዙ በጦራቸው ከገደሏቸውም በደንጋይ በረዶ የሞቱ በዙ። ያን ጊዜም እግዚአብሔር አሞሬዎንን በእስራኤል ልጆች እጅ አሳልፎ በሰጣቸው ጊዜ እያሱ ፀሐይ በገባኦን ጨረቃም በኤሎም ቆላ ትቁም ብሎ ከእግዚአብሔር ጋር ተነጋገረ። ፀሐይና ጨረቃም ቆሙ። ጠላቶችንም ሁሉንም አጠፋቸው፣ ከእነርሱም የቀረ የለም። ከዚህም በኋላ ለእስራኤል ልጆች ሁሉ ርስትን አካፍላቸው። ያለ እውቀት በስተት ሰው የገደለ በውስጡ ይማጠን ዘንድ ሰባት መማፀኛ ከተሞችን እግዚአብሔር እንዳዘዘው ሰራ እድሜውም 120 በሆነው ጊዜ የእስራኤልን ልጆች ሰበሰባቸው የኦሪትን ህግ እንዲጠብቁ በአምልኮት እግዚአብሔርም እንዲጸኑ ትእዛዞችንም እንዳይተላለፉ አዘዛቸው እንዲህም አላቸው እርሱ ፈጣሪያችን ቀናተኛ ነውና ጣዖት ብታመልኩ ያጠፋችኋል ህጉን ብትጠብቁ ግን የበረከት ልጆች ትሆናላችሁ ከዚህም በኋላ በሰላም አረፈ ያይቆብ ከኤሞር ልጆች በመቶ በጎች በገዛው ናብሎስ በሚባል ቦታም ተቀበረ። ሰላሳ ቀኖች ያህል ታላቅ ልቅሶ አለቀሱለት። ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኢያሱ ለሙሴ ዘተጸምደ እስከ ነሳአሎቱ ካይበተ መንፈስ ክቡደ አይድህኖተ ህዝብ አምላክ ሶበ በእዴሁ ፈቀደ ቀተለ ቀተለ በገባኦን ሰራዊተ ነገሥት ፍድፉደ።

ቅዱስ አህዱ አምላክ አማት ነው ከዚህ በኋላ